ባትና እንደተበላች ነው የምንረዳው። ነገር ግን ይሄ ነገር ሊፈጠር ቻለ? እንዴት በቀላሉ ስልኳን ገንዘቧ ሊወስዱ ቻሉ? ላ ያደረጓት ምክንያት የተፈጠረው ነገር ክሬስ የሚባለው መንፈስ የተዋረሱ የራይድ ሹፌሮች በዚህ መንፈስ አማካኝነት ያለዋትን ነገር በሙሉ ይቀበሏታል። ምንድ ነው? ያፍዝ አደግ የሚባል መንፈስ ነው። የሙት መንፈስ ነው። የሚያፈዝ የሚያደነዝዝ መንፈሱ በራሱ ፈዛዛ ነው፣ የሚደነዝዝ ነው። ወደ ሰዎች በሚገባ ጊዜ ሰዎችን ያፈዝዛል፣ ያደነዝዛል። እንዲሁም ነው ይህ ሰዎች የያዙት ነገር ለሚጠይቋቸው ሰዎች እሺ ከማለቶች ሌላ አማራጫ ኖራቸው ማለት ነው። ወደውና ፈቅደው ነው መንፈሱ የተዋረሱት። ስለዚህ ይህ ሹፌር እንደሚያደረገው ለእሷ ቁልፍና ወረቀት ይሰጣታል። ሄዳ በቁልፉና በወረቀቱ ገንዘብ የምታገኝ መስሏት ነው። እንግዲህ ጸልየን ማንወጣ ከሆነ ከቤት ውሏችን ለእግዚአብሔር ማንሰጥ ከሆነ ሌላ ክፉ መንፈስ ይውሏችን ይረክቧል። የተፈጠረው ነገር ይሄ ነው። በእህታችን ላይ የገባው ክፉ መንፈስ የሚያፈዝ የሚያደነዝ ስለሆነ አፍዟት አደንዝዟት የሚፈልጉት ነገር ልትሰጣቸው አደረገ። እኚህም ሰዎች ደግሞ ማተለያዩ ወንዘን ምንድን ያደረጉት የሆነ ቁልፍና ወረቀት ሰጥቷትና ያን ቁልፍና ወረቀት ይዛ ወጣች ኋላ ከእሷ በተለየ ጊዜ መንፈሱ ስራውን ያቆማል። ማብሰዝ ማደዘዙ ሲያቆም በዚች እህታችን ውስጥ ያለው ሌላኛ መንፈስ ደግሞ እንድትሰረቅና እንድትበል ያደረጋት ደግሞ የራሱ ሌላ መንፈስ አለ። ያ መንፈስ ደግሞ ወደ ራሱ እንድትመለስ ያደርግና ይበልጥ ነገሩን ያጋግላል፣ ያፋፍማል ማለት ነው። በአቃችሁ ነገር እንድትቆጭና እንድትበሳጅ ያደረጋታል። እንደው ካያችሁ በቪዲዮ መጨረሻ ላይ ሲጥላትና ያለን አርጋ ስትወርቅ ይታያል። ና ይሄ የከልከለ መንፈስ ብዙ ሰዎች ለስርቆት ይጠቀሙታል። ምንድ ነው ጠንቋዮች፣ አስማተኞች ወይም ደጋሚዎች ይህንን መንፈስ ለሚፈልጉ ሰዎች ምንድነው የሚያዙ ቸው ከመቃብር ላይ ነው አፈር እንዲያመጡ ያደርጋሉ። የመቃብር አፈር ማለት የሙት መንፈስ ያለበት ነው። መቃብር ስፍራ ማለት እንግዲህ ሙታን ያለበት ስፍራ ነው። እዛ ስፍራ ያሉ መናፍሶች የሙት መንፈስ ናቸው እና የሙት መንፈስን በመቃብሩ ላይ ይዘው መዋረስ የሚፈልጉ ሰዎች ከተንቋዮች ወይ ከደጋሚዎች ወይ ደግሞ እነዚህ ከአስማተኞች ጋር ይዘው ሲመጡ፣ እነዚህ ተንቋዮች ወይ ቃልቻ ቤት ያሉ ፈራጆች ወይ እነዚህ አስማተኞች ምንድን የሚያደርጉት እዛ ላይ ያለው መቃብሩ አፈር ላይ ያለው መንፈስ የዚህ ስራ አስፈጻሚ እንዲሆን አድርገው ይደግሙበታል። መተት ጨምሩበትና አጋንንት ጨምሩበትና እኚህ ሰዎች የነኩት ሰው እንዲፈዝ እንዲደነዝዝ አድርገው ይደግሙበት አይልካሉ ይልካሉ። ስለዚህ እኚህ ሰዎች ደግሞ በገንዘብ ወይ ደግሞ በሆነ ቦር ነገር ነው ተዋርሰው መንፈሱ ወደ ስራ የሚገቡት እንደ ስራ የሚቆጥሩት እንግዲህ፣ አስቡት አጋንንትን ተዋርሶ በአጋንንት ኃይል የሰውን ላብ፣ ምስኪኖችን ንብረት፣ ገንዘብ መስረቅ መመስረቅ ሮ ድራፍት ለመጠጣት ጫት ለመቃም በኪሮ ጫት መዝኖ ለመቃም እንዲሁም ሌላ ተጨማሪ ወንጀል ለመስራት እንዲጠቅማቸው ነው እንዲህ አይነት ነገር የሚያደርጉት። ቀጥሎ ምንድነው? ወደ ነኩት ሰው በቀጥታ ነው መንፈሱ የሚገባው። መንፈሱ በቀጥታ ዘሙ ብሎ ይገባል። በተለይ ያ ሰው የማይሰግድ የማይጸልይ ከሆነ ውሎውን፣ አካላቱን፣ መንገዱን ሁሉ ለእግዚአብሔር ያልሰጠ ከሆነ በቀጥታ መንፈሱ ገብቶ ይቆጣጠረዋል ማለት ነው። ቀደም ሲል በህታችን እንዳስተዋላችሁት ይገባና በቀጥታ ሰው ይቆጣጠረዋል ይሄድ እነዛ ሰዎች ያ ሰው እንዲያደርግ የሚፈልጉት ነገር ነው ያ መንፈስ የሚያደርገው። ስለዚህ እህታችን በዚህ ነው እነሱ የሚፈልጉት ነገር እንድታደርግ ያስገደዳት በውስጥ በኩል የገባው አዲሱ መንፈስ። ኦኬ ሰዎችን የመቆጣጠር አቀማለችው መናፍስቶች ከረቀቶቹ ላይ ብናይ ነገሮች አሉት እና በአንድ አጋጣሚ በመንገዳችሁ ላይ የሆኑ ሰዎች፣ የሆነች ሴት ልጅ፣ የሆኑ እናት፣ የሆኑ አባት ወይም የሆነ ጎረምሳ ይህችን ስልክ ቁጥር በመደወል ልትተባበረኝ ትችላለህ ወይም ለሀገሩ ለመንደሩ አዲስ እንግዳ ሰው ነኝ ወይም ለማስተዛዘን የታመመ የጨነቀ በመምሰል ይጠይቋችሁ ይሆናል። ጥቅል ወረቀቱን ተቀብላችሁ ልትደውል ስትሞክሩ በአይን የማይታዩ ብናይ ነገሮች በአፍንጫችሁ ወይም በሰውነታችሁ ቆዳችሁ ባሉ ቀዳዳዎች ገብተው አቅላችሁን ቀልባችሁን ወይም ደግሞ የወትሮ ንቃታችሁን ይወስዱባችሁ ና አይደለም ብራችሁ፣ ሞባይላችሁ፣ ባንክ በአደራ ካስቀመጣችሁ ጥሪታችሁ ሁላ እንካችሁ ብላችሁ ባዶ እጃችሁን መቅረታችሁ ነው። ሰላም ውድ ና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በብዛት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እዚህ መግቢያ ላይ እንግዲህ የምትያያችኋት ማለት ነው እህታችን እንግዲህ ምን እንደደረሰባት ማየት አይከብድም፣ በጣም ነው የሚከብደው። በጣም ያሳዝናል። ሁላችሁም ይህም ሲያመጣላችሁ ኔ እንድትጠነቀቁ ነው የምፈልገው ማለት ነው፣ ጥንቃቄ እንድታደርጉ የምታሳዝን እህታችን ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺ እህታችን እንግዲህ በጣም ነው የምታሳዝነው። ፓስፖርቷን አውጥታ እንግዲህ ስትመጣ ጊዜ ነው ይህ የደረሰባት ማለት ነው። ይህም ደግሞ መንፈስ፣ እንደዚህ አይነት ነገሮች አሉ። ብዙዎቹ እንግዲህ መግቢያ ላይ እንደሰማችሁት ማለት ነው። ብዙዎች ስለዚህ ጉዳይ ሲናገሩ ሰምተናል። ብዙዎች እንደዚህ ሲበሉ ሰምተናል። በነገራችን ላይ እኔም እህቴ ማለት ነው አዲስ አበባ ውስጥ እንደዚሁ ተደርጋለች ማለት ነው። እሷ ደግሞ ስልኳን የተበላችው ፌስታል ሰጠኝ አለች። ፌስታል የሚያዞር ነው የሚመስለው። ፌስታል ሰጠኝ አለች። ፌስታሉን ተቀበልኩት፣ ከዛ በኋላ ስልኩን በእጅ ሰጠውታለች። ከዛ ቁጭ ብላ ዲስትሮ የሚጠርግበት አጠገብ ዲስትሮ ቦታ ላይ ቁጭ ብላ፣ ከዛ ብንን ስትል ስልክ እጇ ላይ የለም፣ ባዶ ፌስታል በእጇ ይዛለች፣ ስልክ የለም። ከስንት ሰዓት በኋላ ራሷ ወደ ራሷ ከተመለሰች በኋላ በቃ ወደ ቤት መጣች ማለት ነው። እጇ ላይ የነበረውንም ገንዘቧንም ስልኳንም ቦርሷንም ስልኳንም ነው የሰጠችው ማለት ነው እና ሲስተርም እንደዚህ አይነት ነገር ሆናለች ይሄ ነገር ማለት ነውና በጣም ያሳዝናል ብዙዎች ላይ ይሄ ነገር ያጋጥማል እራሳችሁን ጠብቁ እንግዲህ በደንብ ጥንቃቄ እንድታደርጉ ማለት ነው ቤተሰብ ጥንቃቄ አድርጉ ማለት ነው በተለይ አዲስ አበባ ውስጥ በአሁኑ ሰዓት እየተደረገ ያለው የሆነ ወረቀት ነገር ነው የሚሰጧችሁ እንደተባለው ከሆነ እዚህ ጋ አስገብቻ ይላችኋለሁ ወረቀቱን ወረቀት ይሰጣችኋል ወይ ስልክ ደው ይልኝ ወይ የሆነ ነገር ነው የሚሉ በዛን ሰዓት አሮጌትም ሊሆኑ ይችላሉ። ትልቅ ሰውም ህጻን ልጅም ሊሆን ይችላል። በማንኛውም ቦታ ላይ ግን የምታገኙትን ሰው እንዳታምኑ። ባካችሁ ተጠንቀቁ። አሁን እህታችን ራሷን ስታወድቃለች። ከባንክ አውጥታ ገንዘብ ሰጠችው። አንገቷ ላይ ጆሮዋ ላይ ያለውን ጌጣጌጥ ሁሉ በጥሳ ሰጠችው። በጣም ነው የሚያሳዝነው። ፓስፖርት እጇ ላይ ያለ እንግዲህ ይመስለኛል፣ ከአረብ ሀገር የመጣች ምስኪን ናት። እና ይህ ወንድማችን ደግሞ ስለዚህ ጉዳይ ምን እንዳለ አስገባላችኋለሁ። ትሰማላችሁ ማለት ነው። በጣም ያሳዝናል። ከባድ ነው። አሁን ሰዓት ላይ እየተደረገ ያለው ነገር የእውነት ነው ምላችሁ እና ሰው ጨክኗል። ገንዘብን እንጂ ሰው ለሰው እያዘነ አይደለም። እቺ ምስኪን እንግዲህ አረብ ሀገር ለፍታ የመጣችበት ገንዘብ ነው አውጥታ ከባንክ በእጇን የሰጠችው ስልኳንም ሁሉ ነገር ሰጥታ መጨረሻ ላይ ወደ ራሷ ስትመለስ ራሷን ስታ ወደቀች ና ይህ ነገር እኔ በቤተሰብም ስለገጠመኝ አይቻለሁ ልላችሁ ፈልጋለሁ። በጣም ከባድ ነው። በአሁኑ ሰዓት ላይ እየተደረገ ያለውን ነገር ያሳዝናል ና ተጠንቀቁ እህቶቻችን። ስልክ ደውሉልኝ እንደዚህ አድርጉልኝ ቢሏችሁ የትኛውንም ሰው እንዳታምኑ። በተለይ አዲስ አበባ ውስጥ እንደዚህ አይነት ከባድ ነገር አለና ከምን እንግዲህ ወንድማችን እንደሚለው ከመናፍስቱ ጋር አብረው የሚሰሩ ሰዎች አሉ። ይሄ መናፍስት ነው ነው የሚለው ሰው። ግን በጣም ጨክኗል። አስባችሁታል ማለትም እንደዚህ ክፉ ነገር መስራት ምን አስፈለገ? በስመ አብ ለገንዘብ ተብሎ ሌላ ነገር ውስጥ መግባት፣ ለጥቅማጥቅም ተብሎ የሰው ህይወት ጋር መጥፎ ነገር ማድረግ በጣም ከባድ ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። እውነቴን ነው ምል። ራሳችሁን ጠብቁ። በተለይ ከተማ ውስጥ ምናምን ገንዘብ ይዛችሁ ሴቶች ናቸው በአብዛኛው ለዚህ ጉዳይ የሚጠቁት፣ ምስኪን መስለው ስልክ አስደዊኝ መንገድ አሳይኝ ቦታ ይጠይቃሉ፣ የሆነ ነገር ይጠይቃሉ እናንተ በዛን ሰዓት ላይ ሰፍ ብላችሁ ሰውን ለመርዳት እህን ብላችሁ ትጠጋላችሁ። በዛን ሰዓት እናንተ ያላችሁን ነገር ለእነሱ አስረክባችሁ ነው የምትሄዱትና እግዚአብሔር ከእንደዚህ አይነት መንፈስ ይጠብቃችሁ ነው ምለው። ፈጣሪ ይጠብቀን። ሁላችንም እንግዲህ ስንወጣ ቢያንስ እሱ እንደተናገረው ምንድን ነው ጸሎት አድርጉ። ጸሎት አርጋችሁ ከቤት ውጡ፣ እግዚአብሔርን አስቀድሙ። ለጸሎት ማትተጉ ሰዎች ከሆናችሁ ለዚህ ነገር በጣም ተጋላጭ ናችሁ እያለን ነው እውነቱ ነው። ጸሎት ያስፈልጋል። በምንወጣበት በምንሄድበት መንገድ ሁሉ ፈጣሪ አምላክ ከኛ ጋር ይሁን ብለን ጸሎት አድርገን መውጣት አለብን ከቤት ስንወጣና ያሳዝናል፣ አሁን ላይ እየተደረገ ያለው ነገር። ፈጣሪ ይሰውረን። በቃ አሁን ሰው ጨክኗል። ገባችሁ ሰው ገንዘብን እንጂ እኛን አይፈልግም። ጥንቅርብቴ አንቺም በቃ ብርሽን እንጂ አንቺን አይፈልግም። በጣም ያሳዝናል። ያም አለ ሁኔት ፈጣሪ ከእንደዚህ ነገር ይጠብቀን። ይሄ እንጂ ላችሁ የመጣች እንድትጠነቀቁ ነው። ሁላችሁም ተጠንቀቁ። በአሁኑ ሰዓት ሰው አይታመንም። የተለያዩ ወረቀቶች አሉ፣ አስገባላችሁ አለው። በቃ እንደዚህ ጠቅልለው ነው የሚሰጡ። ስልክ ደው ይልኝ፣ እንደዚህ አርጊልኝ፣ ምስኪን መስለው ሰው ታሞብኝ፣ እንደዚህ ሁኚ፣ አሳዛኝ ቃል ይናገራሉ። እናንተ ምስኪኖች ውሽ ብላችሁ ታደርጋላችሁ። አያችሁ ዜጋ ወደቀች፣ የኔናት በቃ ራሷን ጥላ ወደቀች፣ በመጨረሻ ላይ ማለት ነው። እና እንደዚህ ነው ስራቸው። ቻይ ከባድ ነው።